worship just, just like መዝሙር መዘመር ብቻ አይደለም፣ ማጨምጨም ማሸብሸብ ብቻ አይደለም። አምልኮ ስንል እግዚአብሔርን በሁለንተናችን መውደድ፣ ዘወትር ስሙን ማወደስ፣ ብዙ የሚያሳስበን ርዕሶች እያሉ እግዚአብሔር ላይ ትኩረት አድርገን መኖር ማለት ነው በሕይወታችን ላይ አምልኮ ማለት እግዚአብሔርን የመጀመሪያ አጀንዳችን አድርገን መኖር ማለት። ሌሎች ርዕሶች ከአንተ በኋላ ይደርሳል። ሌሎች ጉዳዮች ከአንተ በኋላ ይደርሳል። ሌላውን ከአንተ በኋላ አስባለሁ። አንተ ግን በሕይወቴ የመጀመሪያ ይሄን ዛሬ ሹመት አገኘሁ፣ በአብ ቀኝ ግን የምታስቀምጠኝ አንተ ነህ። አንተ ነህ የበላይ፣ አንተ ነህ ሕይወቴ። እግዚአብሔርን ሁሉን ነገር ተራ ምናምንተ አድርጎ ማክበር ማለት ነው አምልኮ ማለት። አምልኮ የእግዚአብሔርን ና ባለ ወርቃማ እድሎች ሁሉ ላይ መሾም ማለት አምልኮ። ባንተ ከፍታ፣ በአንተ ዝቅታ፣ ባንተ ሁኔታ ሁሉ የበላይ አድርገ እግዚአብሔርን የመጀመሪያ ቦታ ላይ ስትነቃ እግዚአብሔርን ማየት፣ ብድግ ስትል እግዚአብሔርን ማየት፣ የመጀመሪያ እግዚአብሔርን ማየት፣ ስታዝን እሱን ማሰብ፣ ስትደሰት አምልኮ የእግዚአብሔርን ልዕልና ላያችን ላይ በክብር በኃይል መሾም ነው። ይህ ህይወት ዛሬ በኢየሱስ ስም ወደ ቤታቸው ይግባ። ይህ አይነት ሕይወት በእናንተ ላይ የሆን አምልኮ፣ ድልም ሲሆን ሽንፈትም ሲሆን፣ ስንባረክም ሲጎለንም፣ እግዚአብሔር ሆይ ዩ አር ማይ ፈርስት። ሃሌሉያ